መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ማደጋችሁ በነገር ሁሉ ይሁን ያለ፣ በነገር ሁሉ ይሁን ሲል በእግዚአብሔር ቃል ማደግ አለብን። በወንጌል ማደግ አለብን። በመስበክ ማደግ አለብን። የምስራቹን ቃል በመናገር ማደግ አለብን። መጽሐፍ ቅዱስን በማንበብ ማደግ አለብን። ከፍ አድርገን የእግዚአብሔርን ቃል ያለ ፍርሃት በመናገር ማደግ አለብን። በፍቅር ማደግ አለብን። በርኅራሄ ማደግ አለብን። በቸርነት ማደግ አለብን። ምክንያቱም እግዚአብሔር አምላክ በማያድግና በማያድግ ሰው ደስ አይለውም። በጭባ በሆነ ከርሞ ጥጃ በሆነ እዚያው በሚቀርሰው እግዚአብሔር አምላክ ደስ አይለውም። ስለዚህ ማደጋል በነገር ሁሉ ማደጋል ያደገ ሰው ደግሞ እለት እለት እየጨመረ እለት እለት በሞገስ እየጨመረ እለት እለት በክብር እየጨመረ እለት እለት በኃይል እየጨመረ እለት እለት የእግዚአብሔርን ወንጌል በመናገር እለት እለት የመዳንን ቃል በመናገር እለት እለት የምስራችን ቃል በመናገር በድፍረት ይመጣል። ጌታ ለዘላለም ይባረክ። ምክንያቱም እኛ ይሄንን የእግዚአብሔርን ቃል የምንናገረው የሰማይ አምላክ እግዚአብሔርን ይዘን፣ ምክንያቱም እግዚአብሔር አምላክ ከኛ ጋር ነውና ማንም ምንም አያደርግም በኛ ላይ ስልጣን ያለው እግዚአብሔር ብቻ ነው። የጣለ ዘላ ዓለም ይባርክ። እግዚአብሔር መልካም ነው።